የጽናት ደስታና የኪራ ደስታ የሚያስደስታችሁ ፕሊስ፣ ይህንን ቪዲዮ በላይክ ጀምሩ ማለት ነው። ዛሬ ኪራ ጥያቄ አቅርቦላታል ማለት ነው። ያንን ጥያቄ ለመስማት እስከ ቪዲዮ ፍጻሜ በጥሞና ተከታተሉኝ ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁ በስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭ ያላችሁ እንዲሁም በዓለም ዳርቻ ያላችሁ እግዚአብሔር ይጠብቃችሁ። በጣም ዛሬ ደስ ብሎኛል ማለት ነው። ለዚህ ቻይናል አዲስ ሲሆናችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ አዳዲስ መረጃዎች፣ አዳዲስ ቪዲዮዎችን በምለቅበት ሰዓት የደውል ምልክቷን በመጫን ይህንን ቻይና አልተቀላቀሉ ማለት ነው። እናም ዛሬ በጣም ደስ ብሎኛል። ምክንያቱም ጽናቴና ኪራ ሲጨቃጨቁም ደስ ነው የሚሉኝ፣ አንድ ሲሆኑም ደስ ነው የሚሉኝ፣ ሲጣሉም ደስ ነው የሚሉኝ። ምክንያቱም ያው እውነተኛ ፍቅር እንደዚህ ነው የሚያደርገው። ሁላችንም እናውቃለን። ብዙ ጊዜ ሲጨቃጨቁ ነው የምናየው። እኔን ተወኝ፣ እሱም ደግሞ በቃ እኔን ተይኝ። ተለያዩ ሲባል ደግሞ አንድ ይሆናሉ። በቃ ተለያይተዋል ሲባል አንድ ይሆናሉ ማለት ነው። ዛሬ ደግሞ የሌለ በቃ ጥያቄውን ደግሞ ምን እንደጠየቃት እምነግራችሁ ይሆናል ማለት ነው። በዚህ አጋጣሚ ደግሞ የናሆሜ እናት መታለች ምሩዬም ተሽሏታል፣ ምሩም አገግማለች እና በጣም ደስ ብሎኛል ማለት ነው። እናም ያልኳችሁን ኪራ ምን አይነት ጥያቄ ለጽኑላ እንዳቀረበላት የምነግራችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ከቻላችሁ በጥሞና ተከታተሉኝ። የሁለቱ ያው መጨቃጨቅ ዞሮ ዞሮ በቃ ፍቅራቸው እንዲጨምር ነው የሚያደርገው። እውነት ሲጨቃጨቁም ያምርባቸዋል፣ ሲጣሉም ያምርባቸዋል፣ ጽናትና ኪራ ማለት ነው። እናም እንደዚህ ነው ያላት። ከዛን ትንሽ መጠጥ ያው አብረው ፈታ እያሉ እየጠጡ ነበረ እየጠጡ ሳሉ እጣ ይውጣ አሁን እንጫወታለን ፈታ እንላለን ብለው ምሩና ናሆሜ አራቱም ከጽናት ጋር ተመካከሩ ሲመካከሩ ከዛም በኋላ ጽናት ሶስት ቁጥር ማነች ጽናት ሁለት ቁጥር ስትል ኪራ ደግሞ ሶስት ቁጥር አለ። በቃ የእናንተ ቁጥራችሁ ተመሳሳይ ና ተቀራራቢ ስለሆነ ግዴታ ኪራ ጽናትን ጠይቃት፣ መጀመሪያ ጽናት አንቺ ኪራን ጠይቂው ስትባል አይ እኔ እሱን አልጠይቅው ማለች፣ አውቃ ማለት ነው። ግን እኮ ተወዷለች፣ የሚገርማችሁ ነገር። ከዛ ኪራ በሽ እሽ በቃ እኔ ልጠይቃት አለ እና በጣም በቃ ደስተኛ ነበረች። አንደኛ ያው ሰክራለች፣ ሁለተኛ ደግሞ ያው በጣምም እንደምትወድ በጣም በቃ እሱን ስታይ ይሆናል። በጣም ደስተኛ ሆናለች። በነገራችን ላይ እሱም ደስተኛ ሆነ። ወይኔ እንደዚህ ጽናቴ ደስተኛ እንድትሆንልኝ ሁሌ ላስክራት እንደ ሁሌ ላጠጣት እስኪል ድረስ ማለት ነው የሚገርማችሁ ነገር። ምክንያቱም ኪራ ጽናት ደስተኛ እንድትሆን ይፈልጋል እንጂ እንድትጨቃጨቅ ተወኝ፣ በቃ እኔ አልፈልግህም ምናምን እንድትለው በፍጹም አይፈልግም ኪራ ማለት ነው። እናም ከዛ ምን አላት፣ በቃ እኔ ልጠይቅሽ አላት። እሺ ጠይቀኝ አለችው። ከዛ ጥያቄውን አቀረበላት። ምን ብሎ ነው የጠየቃት? እኔን ተወጅኛለሽ ወይ አላት። ከዛም በኋላ በድጋሚ ደግሞ እሺ እኔን ትጠይኛለሽ ወይ አላት። እኔ እኮ በፍጹም አንተን ልጠላክ አልችልም ማለችው። ከዛ በድጋሜም ንገርኝ እውነቱን አላት። እኔ እኮ አንተን የሚጠላ ልብ በፍጹም የለኝም አለችው። ማለት ነው ደግሞ እየሳቀች እኔ አንተን የምጠላበት ልብ በፍጹም የለኝም ደስ አይልም? እሺ የምር በጣም ነው ደስ ያሉኝ። እናም እሱ ምንድን ያለ ሁሌ እንደዚህ ደስተኛ እንድትሆንልኝ ሳቂታ እንድኖ እንድትሆንልኝ ላስክራት እንዴ ነው ያለው። ኪራ ማለት ነው ኪራ ራሱ በጣም ነው ደስ ያለው ማለት ነው። ምክንያቱም ያው ሰክራ ቢሆንም እውነቱን የተናገረችው ኪራን መጥላት አትችልም ጽናት በፍጹም ምንም አይነት ነገር ቢፈጠርም በፍጹም የሚጠላ ልብ እንደሌላት ግልጹን ስትናገር፣ ኪራ በጣም ነው እውነት የገረመው ማለት ነው። ከዛም ያለውን ሚስጥር ያው ሰክራም ስለነበረ ልታወጣው ስትል እሽታ ደ እንደዚህ መጥላት ማትመጥላት ማትቺ ከሆነ የምትወጅ ከሆነ ለምንድነ መራቅን የመረጥሽ ከዚህ በፊት አላት። እሱ እኮ ለቤተሰቦችክና እንዲሁ ምናትቅ እንደዚህ ምናምን ስትል ከዛ ምሮ አስቆመቻት ማለት ነው። ምክንያቱም ያው ሰክራለች ትንሽ ሰክራለች ጽናት ማለት ነው። ከዛን ቆይቆ በቃ በቃ ጥያቄው ያልቋል ጥያቄ ነው የሚጠየቀው አይደገምም ማለች እና ይሄን ሚስጥር ኪራ ደግሞ ያው ጽናት ሰክራ ስለነበረ ከሰማ ያው በጣም በጥብቅ ሊወጣ ይችላል ምክንያቱም የተደረገው ድርጊት ጥሩ ስላልነበር ማለት ነው። ከዚህ በፊት እናም ቆይ ቆይ ቆይ ተባብለው ምሩ ደግሞ አስቆመቻት ወዲያውንም ማለት ነው ሰክራ ስለነበር ጽናቴ ከዛን፣ እሱ ምንድን ነው ምንድን ነው ትናገር ለምደ ምሮ መከለኪያት አለ ኪራ ማለት ነው። አይ ምንም አይደለም በቃ ጥያቄ እኮ አንድን ነው አልኳቸው ይበቃቸዋል አለች ማለት ነው። ለምን ወሬው እንዳይጋነን ማለት ነው። ከዛም በኋላ እቤት ሄዱ። እቤት ከሄዱ በኋላ ያው ሰክራም ስለነበረ ወይኔ ጭንቅላቴን አሞኛል፣ ስጠታ ለምንድን ነው አትጠጭ ብለ የማትከለክለኝ ለምን ዝም ብለ ታያለቀው? ያለችው ኪራ፣ እኔ ምን ላድርግ? አንቺ መቼም ሰው እሚልሽን ትሰሚያለሽ? በራስሽ እየርሽማ አንድ ቀን እኮ ትቦስጥ መውደቅሽም አይቀርም። ሰው እሚልሽን መች ሰምተሽ ታውቂያለሽ? አላት። ከዛ ልቤን እያሉ መሄድ ጨጓራዬን አቃጠለኝ ስትል፣ እሺ ጁስ ላምጣለሽ? እሺ ምን ላምጣለሽ? እሺ ምን ላድርግልሽ? እሺ ትንሽ ተኝ ሲላት፣ አረ ችግር የለም አለችው የምር። ከዛ በግድ ነው አንስቷት ከቁጭ ካለችበት አንስቷት ይዟት ሄዶ ጁስ ጋብዟት። በቃ ምን ልበላችሁ እና ያላቸው ቀረቤታዊ ዛሬ የሌለ ነው። በጣም ደስ ይላል። አንዳንዴ በጥላቻ ውስጥም ፍቅር እንዳለ መገናዘብ መቻል አለብን ማለት ነው። አንድ ሰው ስለተጣላ ብቻ ስለተጨቃጨቀ ብቻ የተለያየ ነገር ስለተፈጠረ ብቻ በፍጹም ያ ሰው ሊለያይ አይችልም። ምክንያቱም እውነተኛ ፍቅር ጭቅጭቁ በጣም ይበዛል። ለምን? በጣም ከመጠን በላይ ስለሚዋደዱ ስለሚፋቀሩ በትንሽ ነገር ነው የሚጋጩት። ደግሞ ምንም ያህል አይነት ቢጋጩም ምንም ያህል አይነት ቢጣሉም ዞሮ ዞሮ አንድ ይሆናሉ ማለት ነው እንደ ኪራና እንደ ጽናት አሁን ኪራና ጽናት ከዚህ በፊት አይተናል። በጣም ብዙ ነገር እንደተፈጠረ ኪራ ሴት ሊያገባ ነው። የኪራ አባት ከሐሴት አባት ጋር ዝምድና ስለፈለገ ብዙ ነገር አውርተንም ነበረ፣ ቪዲዮንም ተመልክተን ነበረ። ግን ይህስ የሐሴት አካሄድ ለኪራ የምትሆን አይነት ሴት እንዳልሆነች ጽናቴ ካረጋገጠች በኋላ ለኪራ አባት ነገረች። ኪራ ደግሞ በቃ እሺ ይቅር እንደዛ ከሆነ አሉ ማለት ነው። አሁን ደግሞ ያለውን እውነታ ለኪራ አባት ፍርጥርጥ አርጋ እንደምታፈቅረው ኪራን ለማግባት እንደወሰነች እያንዳንዱ ነገር ለአባቴም ለኪራ አባትም እነግራለሁ ብላ ከምሩ ጋር ተስማምታለች። ይሄ በጣም ደስ የሚል ነገር ነው። መስማማቷ ትልቅ ነገር ነው። ምክንያቱም ከኪራ አባት ጋር ያለውን እውነታውን ተናገረች ማለት ኪራ የማንም ሊሆን አይችልም የጽናት ብቻ ነው የሚሆነው። እናም ያለውን ነገር ግዴታዋን ተወጣለች። በጣም በትዕግስትም ስትጠባበቅ የነበረው ዞሮ ዞሮ ኪራ የእሷ ሆኗል ማለት ነው። እንደውም እሷ ደስተኛ እንድትሆንልኝ ላስክራት እስኪ ሚል ድረስ የሚገርማችሁ ነገር ምክንያቱም ታዲያ አንቺ እንደዚህ እየወደድሽኝ ለምንድን ነው እምጠይኝ? ሲላት እኔ እኮ አንተን የሚጠላ ልብ በፍጹም የለኝም አለችው። ከዛ ግርም ምን ያለው የምር ግርም ምን ያለው በቃ እና አሳዘነችው ማለት ነው። አሳዘነችው ሁለቱም በቃ የሆነ ደስ የሚል አክት ምናምን በቃ ምን ልበላ፣ ምን ልበላችሁና ያለውን ነገር ለኪራ አባት ንገሪ አሁንም አረፈደም፣ እያለች ምሩ እየመከረቻት ነው። አንድ ነገር እንደ ህትነት ልምከርሽ አለቻት። አሁንም ጊዜው አረፈደም፣ ያለው ነገር ፍርጥርጥ አርገሽ ለኪራ አባት ነው ለአባትሽ ንገሪ። ሁሌ አባት እያልሽ ሁሌ ኪራ አባት እያልሽ ሁሌ እኔ ሰራተኛን እያልሽ ራስሽን ዝቅ እያረግሽ መጨረሻ ላይ የሚቆጭሽ ነገር እንዳታደርጊ እኔ እንደ ህትም እንደ ጓደኛም ነው የምመክርሽ ብላ ምሩ መከረቻት ማለት ነው። ምሩ የመከረቻት መች ነው ቤቷ ያው የምሩ አማች መታለች ማለት ነው። የናሆሜ እናት ማለት ነው። እና የናሆሜ እናት ከመምጣቷ በፊት ዝግጅት እያደረጉ ምግብ እየሰሩ ነበረ። እና ያለውን ነገር ግልጽ አድጋ ምሩ ያው ሁሌም እንደመከረቻት ነው፣ እንዳስረደቻት ነው፣ ሁሌም ከጎኗ እንደሆነች ነው። ምሩዬ ማለት ነው። ምሩዬ ዬን እና ያለውን ነገር በግልጽ ትነግራታለች። የሚቆጭሽን ነገር አታድርጊ፣ በህይወትሽ ላይ ጽናት፣ ፍቅር ቀልድ አይደለም ሲላት ምን ልሁን ምን ማድረግ አለብኝ ስትላት፣ በቃ ያልኩሽን አድርጊ፣ ያለውን ነገር ፍርጥርጥ አርገሽ ተናገሪ ለኪራ ቤተሰብ፣ ሲቀጥል ደግሞ ለአባትሽ ማሳውቂ። ከዛ በኋላ ማለት ነው ያለውን ነገር ራስሽ ሳስተካኪዋለሽ፣ አሊያማ እንዲቆጭሽ ራስሽን አታድርጊ ብላ መከረቻት ማለት ነው ምሩዬ። ከዛ በኋላ በቃ የናሆሜ እናት በቃ አልመጣም፣ ጎረቤት እንደዚህ ለቅሶ ምናምን ስላለ መምጣት አይመቸኝም ሲሉ፣ ምሩዬ ወይኔ፣ አንዴ አይመጡም እንዴ እናትክ እርሶ እሷ እያልኩም እኮ ተሰቃዮኝ እያለች ለጽና ትነግራለች ማለት ነው። እናም እንደዛ እያሉ እንደ ድንገት የናሆሜ እናት መጡ። የናሆሜ እናት ደው መታው። እኔን እንደናሆም እኝ ልጄ ያው ተጫዋች ቢሆንም ቁም ነገረኛ ነው፣ በጣም ጎበዝ ነው ልጄ። አንቺም በጣም ጥሩ ልጅ ነሽ። በጣም ወርቅ የመሰለችው ልጅ ነው ያመጣው ልጄ። እኮ ያውቃል፣ እኔ ወገቤን አስሬ ነው እምድራችሁ ድል ባለ ሰርግ ብቻ። አንቺ ቤተሰቦችሽን አማክሪ ደግሞ ድክ ድክ ያለ ልጅ እንድትወልዱ ፈልጋለሁ፣ የናሆሜ እናት ብለዋል ማለት ነው። እሷም ችግር የለም ማሚ፣ ነገር ግን ቤተሰቦች ማወቅ አለባቸው፣ ያን ደግሞ ቀስ በቀስ በሂደት የማሳውቀው ይሆናል። አሁን ላይ ራቅ ባለ ቦታ ነው ቤተሰቦች ያሉት በደህና ምሩዬ ተናገረች ማለት ነው። እና በጣም ነው ደስ የሚለው። የናሆሜ እናት ምሩን በጣም ነው የወደዷት። በጣም ምርጥ ልጅ ናት። በቃ እንደው ሁሉ መነዋ የሚያምር ኬት ነው ያገኘሃት እስኪሉ ድረስ በጣም በቃ ምሩዬ። በነገራችን ላይ ደስ ነው የምትለው ሁሉ መነዋ፣ ጸባዋ አካሂዷት ሁሉ መነዋ ማለት ነው። እናም በጣም የናሆሜ እናት ወደታለች። ምሩ እንደፈራችው አይደለም። ምሩ በጣም ተንቀጥቅጣለች። እንደው በባለፈው ምንድን ነው ያለችው ናሆሜ ለእናትክ እኔ ሰራተኛ መሆን ንገ እና ምን አለች ምሩዬ ለናሆሜ፣ እኔ ሰራተኛ እንደሆንክ ለእናት ንገራቸው እንጂ ሌላ ነገር እንዳትናገር አለችው። ከዛ እንዴ ምሩዬ አንቺ ምን ያንስሻል? እንዴት እንዴት ያለሽ እናቴ ኮ ብታይሽ በጣም ነው የምትወድሽ። አንቺ ኮ ጥሩ ልጅ ነሽ፣ እንዴት እንዴት ያለሽ ምናምን ሲላል፣ እሽ በቃ አንተ ካልክ ግን ሰራተኛ ነች ብትልስ ምናምን ስትለው፣ በፍጹም ይሄ ሊሆን አይችልም፣ እንደውም ላስተዋውቅሽ ነው እናቴ ዚህ የምትመጣው እንድትተዋወቁ ነው አለና ግልጹን ነገራት። የናሆሜ እናት መጣች ከምሩዬ ጋር ተተዋወቀች። ምሩዬም በጣም ወዳታለች። እንደምን ድል ባለ ሰርግ ነው የምድራቸው አንቺ ብቻ ወስኚ ብላ አሳምናታለች። ምሩዬም ያለው ነገር ቀስ በቀስ አያለው ብላለች ማለት ነው። ለዛሬ የመጣሁት ቪዲዮ ይሄንን ይመስላል የኪራና የፅናት አንድ መሆን ያስደሰታችሁ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እኔ በጣም ደስ ብሎኛል፣ በጣም ተመችቶኛል። እነሱ ቢጨቃጨቁ ምንም አይነት በመካከላቸው ቢፈጠርም ደስ የሚለው ነገር ዞሮ ዞሮ አንድ ነው የሚሆኑት ማለት ነው። በጣም ወዳቸው ለበጣም አክብራቸው ነው። ባይ ባይ።